ካለሽበት ነገር ቢያንስ የሚያስፈልግሽ አሁን አብስ ነው። አይዞሽ ሩታዬ፣ የኔ ብቸኛ፣ የኔ ጀግና። የእውነት ዛሬ በጣም ነው አንጀቴን የበላችኝ፣ ሩታ ማለት ነው። በጣም አሳዝናኛለች። እንግዲህ እንዳያችሁት አሁን ባለሽበት ሁኔታ አብርሃም ነው የሚያስፈልግሽ እየተባለች እያላት ነው አቤላ ማለት ነው። ነገር ግን እሷ ደግሞ ያልሆነ ጥያቄ አትጠይቁኝ፣ ወደኋላ አትመልሱኝ እያለች ትገኛለች ማለት ነው። በእርግጥ አቤላ በተወሰነ መልኩ አናዶኛል። በተወሰነ መልኩ ደግሞ የሚናገራቸው ነገሮች ትክክል ናቸው ማለት ነው። አቤላ አንዋርም ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከእኔ ጋር ሆኖ እንዲሁም እትዬ ነፃነት እንግዲህ ወንድሟ ዛሬ አዲስ አበባ መሄድ አለብን ብሏት እንግዲህ ካሌድሽ እያላት ነበረ። ለተመልካቾቿ አስገድዶኝ ነው እንዲ መሄደው ፈቃደኛ ሆኜ አይደለም እያለች በሆነ ሰዓት እንግዲህ ቀስ ብላ ልፍስፍስ ብላ ፌን ትነቅላለች ማለት ነው። እናንተ በዚህ አጋጣሚ ማለት ነው ማዳሚ ያልሆነ ስራ አዛኛለች ማለት ነው። እኔም ዛሬም እንደ ነፃነት ማድረግ አይቀርም ያዋጣኛል። ለማንኛውም በዚህ ሀሳብ ስጡኝ፣ የሚያዋጣኝ ነገር ከሆነ ችግር የለውም። ቀለምዬ እንደ ነፃነት ሳትጎጅ ቀስ ብለሽ ውደቂ በሉኝ። ካሜራ ደቅኖ ደግሞ እንደዚህ አይነት አወዳደቅ። ለማንኛውም ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላ ሀብዛለይ። ለአላህ ብዬ ወዳችኋለው። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላክብሬልኝ ዛሬም እንደተለመደው በሌላ ቪዲዮ መጥቻለው። ቪዲዮን ጎደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታ ቪዲዮ ነው ማለት ነው። እንግዲህ እንዳያችሁት ሩታ ዛሬ ታማ ሆስፒታል ገብታለች ማለት ነው። አይዞሽ የኔ ውድ እህት እንግዲህ ባለሽበት ላይ ሲጠብቅሽን ነው የምለው ማለት ነው። ነን ለመናገር የእውነት አታስዋሽኝ፣ በጣም ነው ልቤን የሰበረችው ማለት ነው። በጣም ነው ያሳዘነችኝ። ያው ብቻናት ብቻ ስለሆነች ነው እኔን የደወሉልኝ ብሏል አቤላ ማለት ነው። አቤላም እንግዲህ ብቻውን አንሄደም፣ አቤ እንትና አኗርን ይዞ ነው የሄደው ማለት ነው። እናም እንግዲህ በዚህን ሰዓት ከጎንሽ የሚያስፈልገው አብራሃም ነው። አሁን ባለሽበት ሁኔታ የሚያስፈልግሽ አብራሃም ነው። ይዤሽ ወደ ቡታጀራ ልሂድ ወይም ልውሰድሽ እያላት ነው ያለው ማለት ነው። ሩታዬ የእውነትን የዛሬ ቪዲዮ ባይወጣ በጣም ነበር ደስ የሚለኝ ማለት ነው። ማን ለማስደሰት ነው እንደዚህ አይነት ቪዲዮ አውጥታችሁ ሚዲያ ላይ እንትን ምትሉት ማለት ነው? ለምንድነው ደካማ ጎኗን የምታሳዩባት ማለት ነው? የእውነት ማለት ነው። ባይሆን እንደዚህም ብትሆን ራሱ ካለችበት ስሜት አውጥታችሁ አስታማችኋት፣ በጥሩ መንፈስ ወደ ሚዲያው ብታመጧት በጣም ደስ ይለኝ ነበር ማለት ነው። ማን ይደሰት ብላችሁ ነው ግን እንደዚህ አይነት ቪዲዮ ቀርጻችሁ ወደ ሚዲያ የምታመጡት ማለት ነው? እኔ አንዳንድ ጊዜ አቤላ ንግግሩ ራሱ ያናድደኛል። ብዙም አይደለም። ልክ እንደ አብርሃም ነው። እረ አብርሃም ትንሽ ይሻላል። እንደ ማሪቆስ ነው። ማሪቆስ እና አብርሃም ማን ነው አቤል ብዙም ንግግር አይችሉም ማለት ነው። እንግዲህ ታመሻል አንድ ሰው ኮ ታመሃል ሲባል ይታመማል እውነቴ ነው ከስተሃል አይባልም ደግሞ በግድ ታመሻል ተጎርተሻል ምናምን እንደዛ ከማለት በፊት የባሰ እንድትጎዳ የባሰ እንድትታመም ሳይሆን ማድረግ ያለባችሁ ከታመመች ከመሟ እንድትድን ካለችበት ስሜት እንድትወጣ ነው ማድረግ ያለባችሁ ማለት ነው። መውሰድን ካለባችሁ እንግዲህ መጨረሻ ላይ የወሰኑት ወደ ቡታ ጀራ ይዘናት እንሄዳለን ነው ያሏት ማለት ነው። እኛ ምንጠብቃለን፣ ሩታ ወደ ቡታ ጀራ ሄዳ ከአብርሃም ጋር ተገናኝታ ጥሩ ነገርን ይዘው እንደሚመጡልን፣ ታርቀው ሰላም አውርደው እንደሚመጡልን ተስፋ አደርጋለሁ ማለት ነው። እኔ መቼም ቢሆን መቼም የእውነት ነው ምላችሁ ተስፋ አልቆርጥም። እኔ ሁለታቸው ታርቀው ደስተኛ ሆነው ከመጡ እኔ እንጃ አላቅም ምን አይነት ቪዲዮ እንደምሰራ ማለት ነው። እና ዛሬ ራሱ በውስጥ በጣም እየተነጋገርን ነበር ማለት ነው ከጓደኞቼ። እናም አይለያችሁ፣ የእውነት ሩታዬ አይዞሽ፣ ወደ ራስሽ ተመለሺ። ማንም ጠላቶችሽን አታስደስች፣ ደካማ ጎንሽን አታሳይ። ጠንካራ ጎበዝ ሆነች ነው መታየት አለብሽ፣ ማለት ነው ደግሞ ጠንካራ ጀግና ስማርት ሆንሽ ልጅ ነች ማለት ነው። ለማን ለማስደሰት ነው እንደዚህ አይነት ነገርን የምትሰሪው ማለት ነው? እና የእውነቴ ነው ምላችሁ ዛሬ በጣም አሳዝናኛለች በጣም ማለት ነው። ብቻ እንግዲህ ጥሩ ነገር ይመጣል ብዬ ተስፋ አደርጋለሁ። ወደ ወታደራ ከሄደች ወይም ደግሞ ይህን ቪዲዮ ካየ እርግጠኛ ነኝ አብርሃም አይጨክንም። ቀጥ ብሎ ወደ አዲስ አበባ እንደሚሄድና እንደሚያገኛት ነው የሚታየኝ ማለት ነው። መቼም እንደዚህ ሆስፒታል ላይ እንደዚህ ሆነ አይቷት ዝም ይላታል ብዬ አላስብም። በዚህን ሰዓት የእውነቴን ነው የምላችሁ፣ በጣም ከባድ ነው ለሩታ ማለት ነው። ምናልባት የወለዳችሁ ታውቃላችሁ ብዬ አስባለሁ። እርግዝናም አለ፣ ብስጭትም አለ፣ ብዙ ብዙ ችግሮች ናቸው የሚደርሱባት ሩታዬ ማለት ነው። ብቻ ፈጣሪ ድረስላት እንጂ የእውነት ማለት ነው። እና አብርሃም ወይ አዲስ አበባ ይሄዳል፣ ወይም ደግሞ ሩታዬ እንዳሉትም እና ቤላ እንዳሉትም ወደ ቡታጀራ ሄደው ታርቀው ጥሩ ነገርን ይዘውልን እንደሚመጡ በተስፋ ነው መጠበቅ ያለብን ውዶችዬ ማለት ነው። አንዳንድ ኮመንት ደግሞ እያየው ነበረ፣ ቤተሰቦቿ ይሄን እያዩ እንዴት ጨከኑባት እናት አባት የላትወ ምናምን እያላችሁ ብዙ ኮመንት የጻፋችኋላችሁ ማለት ነው ውዶችዬ በዚህ ትልቅ ትምህርት ትወስዱበት አላችሁ ብዬ አስባለሁ። በዚህን ሰዓት ሩታ እናት እናት ናት፣ አባትም አባት ነው። መቼም እናት ልጇን እምቢ አትልም፣ ስትመጣ አልቀበልሽም አትላትም። አባትም ልክደሰ እህት ወንድምም ልክ እንደዛ ማለት ነው። ነገር ግን የፈለገው እጃቸው ዘርግተው እንኳ ቢቀበሏትም ሩታ በዚህን ሰዓት የሚሰማ ስሜት ይኖራል ማለት ነው። ምክንያቱም ትናንትና እነሱን አይደለም ያለችው አብርሃምን ብላ አብርሃም መርጣ ነው፣ ብዙ ዋጋ ከፍላ ወደ እሱ የሄደችው ማለት ነው። እናም እናት አባቷ ሳይፈልጓት ቀርተው ሳይሆን እህት ወንድሞቿ ሳይፈልጓት ቀርተው ሳይሆን እሷ ለመጠጋት ወይም ደግሞ እሷ ለመሄድ ስላልፈለገች ይሆናል። ምክንያቱም ውስጧ ይጎዳል ማለት ነው። የትላንትናውን እያስታወሰች ማለት ነው። እንደ ሆኔ ሙዚቃውን በጣም ነው ልቤን የሚነካኝ የምትለቀውን ሙዚቃ ማለት ነው። ከቤተሰቦቼም ወጥቼ ከጓደኞቼ ወጥቼ ከአንተ ጋር የሆንኩትን አላሳዝንህን ወይ የሚል ግጥም አለው፣ ሙዚቃዋን ማለት ነው። የሆነ በጣም ልብ ይነካል። እህቶቼ ተማሩበት። እንዲህ ነው። በእንደዚህ አይነት ነገር ያላገባችሁ እህቶች ትልቅ ትምህርት ትወስዱበታላችሁ አላችሁ ብዬ አስባለሁ። ይሄ አይታችሁ ዝም የምትሉት ነገርን ብቻ ሳይሆን ልትማሩበትም ይገባል ማለት ነው። ወዶችዬ እንግዲህ ስለ እነሱ ነገር ይሄን አከል ካልኩኝ፣ እትዬ ነፂ እንግዲህ ዛሬ ሸብለል ብላ ወድቃለች ማለት ነው። አቤላ አስታርቂያቸው ይታረቁ ወደ አዲስ አበባ ሂጂ እያላት፣ እኔ የምለው አቤላ ማለት ነው፣ እንደ አብርሃም ወደ ቡተጀራ መሄዱን አላወቅም እንዴ? አላወቅም ወ አላወቃችሁም እንዴ? ቡታጀራ መሄዱ መግባቱን ማለት ነው። ትናንትናም ወደ አዲስ አበባ መሄድ አለብሽ እያለ ነበረ። ዛሬም ወደ አዲስ አበባ መሄድ አለብሽ ብሎ እንግዲህ በግድ አስገድዶኛ እያለች ነበር ማለት ነው። በእርግጥም እኔ አቤላ ወንድሟ በጣም ነው ማደንቀው። ንግግሩ እጅግ በጣም በሳለው ጨዋ ልጅ ነው ማለት ነው። እንግዲህ አልሄድም፣ ለምንድን ነው የምሄደው? ለምን እኔን አትረዳኝም? ብላ ላሽ ብላ ወደቀች ማለት ነው። እኔም ምለ አንዳንዶቻችሁ ማለት ነው ካሜራ ደቅናችሁ ላሽ ብላችሁ የምትወድቁት በሰላማችሁ ነው። ደግሞ እኮ በማይጎዱበት መልኩ ነው ቀስ ብለው እያስመሰሉ የሚወድቁት ማለት ነው። ለማንኛውም መልካም የመውደቅ ጊዜ ይሁንልሽ። ነጽዬ እባክሽኔ ስለነሱ እንደዚህ ያለል ምናምንት ያለሽ ትመላለሱበት አላችሁ ማለት ነው። ባይሆን ልንገርሽ ብዬ ነው። አብርሃም ቡታጀራ መጥተዋል፣ ቡታጀራ መጥተዋል። አዲስ አበባ ሩታን እንድታገኝ እኛ አንፈልግም ማለት ነው። አዎ ሩታን እንድታገኛት አንፈልግም እዚያው ቡታጀራሽን ጀራሽን ቁጭ በይ ባትሄጂ ነው የሚሻለው ማለት ነው እኛ በመጀመሪያም ተናግረንሽ ነበር አቤላን ከመናገሩ በፊት ተናግረንሽ ነበረ ታሪክ ስሪልን ሁለታቸውን አስታርቀሽ አስደምሚን እያልንሽ ነበረ ማለት ነው አሁን ግን አብርሃም ወደ ቡታጀራ ከሄደ በኋላ ሩታ ብቻ አዲስ አበባ ካስቀረሽ በኋላ እኛ ብትሄጂ ምንም አያደረግልንም እዛው ባለሽበት ተቀመጪ ነው የምለው ማለት ነው። ነገር ግን የዛሬ የፌንት አነቃቀልሽ እና አወዳደቅሽ ግን ሳላደንቀው አላልፍም። ለምን ለእኔ ኮርስ ሰጥተሽኛል። ዚስማይ ኮርስ፣ አቤት እናቴ ኮርስ። እናንተ እንደነገርኳችሁ ማዳመዬ ከ ከባድ የሆነ እንደ ስሞትላችሁ ከባድ የሆነ ስራ አዘኛለች ማለት ነው። ያ ስራ ላለመስራት ኩሽና ሴራሚኩ ላይ ቀስ ብዬ ይኸው ሳልጎዳ ቀስ ብዬ ፌንት ነ ይ መዳምዬ እንኳ ትግስት የላትም እንደ ቀዝቃዛ ውሃ ከፍሪጅ አውጥታ እንደ ጭንቅላቴ ላይ ደፍታ እንድነቃ አድርገኝ ከዚያ በኋላ ነው ስራዬን የምታዘኝ እንጂ አትተወኝም አትፋታኝም። ለማንኛውም የዛሬ አወዳደቅሽ ነጽዬ የከፋ ነው። እንደዚህ አይነት አወዳደቅ አይተን አናውቅም። ብራንድ የሆነ አወዳደቅ ማለት ነው። ለማንኛውም ቻው።